የሰራተኛዋ ፍጥጫ ክፍል ሰላሳ ተለቀቀ። ሰላም፣ ጤና ይስጥልኝ ውድና የተከበራችሁ አድማጭ የተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ ኤደን በነ አባባ ቤት እንግዲህ ትገኛለች። ዳኒና ቲና ከውጭ ወደ ቤት ሲገቡ ኤደንን አግኝተዋታል። ኤደንና ቲናም እንግዲህ ሰላም ተባብለዋል። እናም እንግዲህ አባባ ካሌብን ሸኛት ኤደንን በማለት እንግዲህ ያዙታል። ዳኒም እንግዲህ ቆይ ሸኛት ይሸኛት አለው በማለት እንግዲህ ኤደንን ለመሸኘትም አድርጓል ማለት ነው። ይህንን ያየችውና የተመለከተችው ቲና ቆይ ምን እየተካሄደ ነው? ቆይ ምናችሁ ናት ይቺ ልጅ እያለችም አንተ ደግሞ ምን ቤትና ምን አገባክ ማንሸኛ ያደረገህ እነሱ ስንዳሻው እንዳሸው ብላም ጠይቀዋለች። ዳኒ እጅጉን በጣም ተናዷል። እዛ ቤት ውስጥ እንግዲህ መታ ስላያት ከፍቃዱ ውጭም እዛ ቤት መምጣት ስላዘወትረችና ስላበዛሽ በጣም ተናዷል። እሳት ጎርሶ እንግዲህ አንቺ ቆይ ምናብልተውና ምናጠጥተውን የላኩሽ እያለም እንግዲህ ለምን አትረጋጊም? በማለት ኃይለ ቃል ተጠቅሞ ቲናን እንግዲህ ዳኒ ይጮህባታል ማለት ነው። እንግዲህ ዳኒ የተናደደውና እየጮህባት ያለው ኤደንን እንግዲህ ከካሌብ ጋር ከአባባና ከካሌብ ጋር ያላትን ቀረቤታ ፈጽሞ አልወደደውም። ኤደንን ካሌብ የሚወስድበት እየመሰለውም እየሰጋም ይገኛል ማለት ነው። እንግዲህ ቲናም እጅጉን በጣም በሚያሳዝን ሁኔታ ምን ያክል ቀን ልስጣችሁ እዚ ቤት ይሄን ቤት ለቃችሁ የምትወጡበትን ቀን አስራ አምስት ቀን ወይስ እያለች እንግዲህ እየጠየቀቻቸውም ነው ምን ነው ልታስለቅቅ ነው እንዴ? ቤታችን እኮ ነው ቢልም አባባ ቤቱ ማይነ ነው ቤታችሁን ፈልጉ እያለችም እንግዲህ እየተመጻደቀችባቸው፣ አባባን በቀሉን እንግዲህ ቀጥሏል ማለት ነው። እሷ እሱን እንግዲህ እንዳሰቃየችውና እንዳንገበገበችው፣ አባባም እንግዲህ ቀስ ብሎ ቀን በቀን እንግዲህ አንዳንድ ነገሮችን እየፈጠረ እንግዲህ ጨርቋን ጥላ እንግዲህ እብድ እስክትል ድረስ እየጠበቃትም ይገኛል ማለት ነው። እናም እንግዲህ እሷ ያላት አመለካከት እንግዲህ ሀብት የመሰብሰብ ነው። ያለ ሙሉ ንብረትን ስብስብ አድርጋ ከዳኒ ጋር የመኖር ህልም አላት። እነ ካሌብን ደግሞ በዜሮና እጃቸውን አጨብጭበው ከዛ ቤት እንዲወጡም ትፈልጋለች። እናም እንግዲህ ቤቱ በስሜ ነው፣ አሁን ግን ደግሞ ገንዘብ አለና ከአካውንት ነበሩ ያው ለእኔም ያካፍለኛል እያለችም በይፋም ጠይቀዋለች። ይህንን ነገር ደግሞ አባባ ቀደም አድርገው አስተካክለዋል። የካሌብ ብር እንግዲህ የካሌብ አካውንት ላይ አስር ሺህ ብር ብቻ አስገብተዋል። እናም እንግዲህ አባባ በማለት እንግዲህ ካሌብም እንግዲህ አባቱን ይህ እኮ አስር ሺህ ብር በጣም ትንሽ እኮ ነው ይላል ካሌብ። ምን እንደሆነ ብቻ ባናውቅም ግራም ያጋባል፣ የወንድ ወኔም የለውም ቆራጥም አይደለም። ወንድ ልጅ ደግሞ ቆስጠን ብሎ በዓላማና በውሳኔ ሲኖር እጅጉን በጣም ያስደስታል። አባባ እንግዲህ ያደረገችውንና የሆነውን ነገር ሁሉ ቢነግረውም በፊት አላምን ብሎ በአይኑ በብረቱ እንዳይም አድርጎታል። አይቶ ለራሱ የወንድ እንደ ወንድ ልጅ ቆራጥም ሆኖ እያየ ነው አይደለም። ይህ ነገሩ ብዙም ደስ አይልም። እናም እንግዲህ ያስገባህልኝ ብር እኮ በጣም ትንሽ ነው ሲለው፣ አስር ሺህ ብር በጣም አሪፍ ነው ብትካፈልክ፣ አምስት ሺህ ብር ለእሷ ትሰጣታለክ፣ አሉት። እናም እንግዲህ የቡኩን ደብተር እንግዲህ በየቦታው እሷ ማየት የምትችል ቦታ ላይ በታትን አስቀምጠው ብለውም አዘዙት። እሺ ብሎ እንግዲህ አባቱ ባለው መሰረት ካሌብም እንግዲህ የአካውንት ነንበሩን ደብተር እሷ የምታይበት ቦታ ላይ እንግዲህ አስቀምጦታል። እሷም ያንን አካውንት ነንበር አገላብጣ ስታየው አስር ሺህ ብር ብቻ ነው ያለው። እናም እንግዲህ ሄደችና ወደ ክላሱ ብድ ብላ እንግዲህ ቆይ አንተ ምን እያሰብክ ነው? እንዴት አስር ሺህ ብር ብቻ ሊኖር ይችላል? በማለትም ስትጠይቀው ካሌብም እንግዲህ ይህ ነው ያለኝ ስትፈችኝ አምስት ሺህ ብር ሰጥሻለሁ፣ ያም ደግሞ ከዚህም ላይም ደግሞ የቤት አስፔዛም ሊታሰብም ይችላል በማለትም እንግዲህ ብውቅጥ ልርርድብን እንድትልም አድርጓታል። እንግዲህ ያላት አማራጭ እንግዲህ እሷ ቆይ ልታሳብደኝ ነው እንዴ እያለች ከድርጅቱ ሳታካፍለኝም እንዴ ስትልም ነበረ። ድርጅቱ እኮ የአባቴ ነው የኔ አይደለም ብሏታል። አሁን ላይ እንግዲህ በካሌብ ምንም አይነት እንግዲህ ንብረት የሚባል የለም፣ የአባቱ ስም እንጂ በአባቱ ስም እንጂ ያለው። እናም እንግዲህ አሁን ላይ ቲና እንግዲህ እየዘለለች ያለችው ቤት ወስጃለሁ፣ ቤቱ በስሜ ሆኗል እያለችም እንግዲህ ቤቱንም እኮ ፈርሞ ሰጥቶኛል በማለትም እንግዲህ አባባ ላይ እጅጉን በጣም የሚደብሩ ቃላቶችን እየተጠቀመችለት ነው። በዛ አጋጣሚ አንድ ሰው እንግዲህ ትዳር ሲመሰርት ከቤተሰብ ጋር አንድ ላይ ደባል መቀመጡ እጅጉን በጣም እንደሚያዋረድም ተምረንበታል ማለት ነው። ሁሉም ራሱን ችሎ መቀመጥ አለበት እንጂ ደባል እንግዲህ መቀመጥ ከባል ቤተሰብ ጋር ሆነ ከሴቷም ወገን በኩል በትዳር ውስጥ እንግዲህ ደባልነት ኑሮ በጣም ከባድና እንደሚያናንቅም ብዙ ነገሮችን እንደሚያበላሽና ፍቅርን እንደማያደረጅም እንግዲህ ተመልክተናል ማለት ነው። ይህ ደግሞ ትልቅ አስተማሪ የሆነ ድራማ ነው ማለት ነው። አብዛኞቻችን እንግዲህ እየተማርንበትም እንገኛለን ብዬ አስባለሁኝ። እንግዲህ ትሁትንም ሁሉ ነገራችሁን ብቻ ሁላይ እንግዲህ ሰብስባችሁ እንድትወጡ ትንሽ ጊዜ ብቻ ነው ያላችሁ፣ እያለች እንግዲህ ትሁት ላይ እንግዲህ የጥላቸዋን ጥግ እያሳዘነቻት ነው። ደግሞ ምንም ቀጠሮ አያስፈልግም ካውሬ ለመገላገል ስትልም ትሁት እንግዲህ መልስ ትሰጣታለች። አፍሽን ዝጊ እያለችም ጣቷን ብትቀስርባትም አንቺም አርፈሽ ተቀመጪ አጠገቤ እንዳደርሽ ከፈለግሽ ጥቅልላ አርጌ እዚህ ብርሜል ውስጥ ነው እንከትሽን በማለት እንግዲህ ትሁት እንግዲህ ለቲና ስትመልስላት ነበረ። አሁን ላይ እንግዲህ ቲና እጅጉን በጣም እየተናደደችም ትገኛለች። ሰው እንዴት ነው ቆይ ከቤታችሁ ትለቃላችሁ እየተባሉ እንዴት ነው ምንም ነገር የማይሰማቸው የማይናደዱት እያለች ነው። ምንም ማሰቢያ የሚባለው ጭንቅላቷ ተደፍኗል። እሷ አንድ እውነት የምታውቀው እንግዲህ ቤቱ በስሟ አባባ እንግዲህ ፈርሞ መስጠቱን ነው። ያ ወረቀት እንግዲህ ኦሪጂናል ነው ወይንስ አይደለም የሚባለውን ነገር ምንም አላገናዘበችም፣ ቼክም አላደረገችም። ዳኒም እንግዲህ እየተሽለጠለጠ ወይ እውነቱን አይነግራት፣ ወይ ዝም አይል፣ ወይ ከሷ አይርቅ ያንን አራት ሚሊዮን ብር አገኛለሁ ብሎ ወይ ከነሱ አልሆነ፣ ወይ ከሷ አልሆነ በሚያሳዝኑ ሁኔታ ሜዳ ጠራ ላይ እንግዲህ ይህንን ደግሞ ታሪካቸውን በአደባባይ ሲነገር ኤደንም እንግዲህ ዳን የሚባለውን ሰው እርግፍ አርጋ ከህይወቷ አሟጣ ትተወዋለች ማለት ነው። ምክንያቱም ተስፋ የሚያስቆርጥ ደረጃ ላይም ስለደረሰች፣ እንዲሁም ደግሞ እንግዲህ የእህቴ ቤት ነው ብሎ ብሎ ነው አምቶ ያስተዋወቃት። ነገር ግን የፍቅረኛዋ ቤት ያውን በትዳር ላይ እሱ ተጨምሮ እንደ ፍቅረኛ የባለትዳሮችን ቤት እንግዲህ የሚረብሽ ሰው መሆኑን ስታ ደግሞ ኤደንስ ምን ትወስን ይሆን? እናም እንግዲህ ብቻ አሁንም የነ ካሌቤት እንግዲህ ትርምስምሱ እንደወጣ ይገኛል ማለት ነው። እንግዲህ ቲና በስተመጨረሻም እንግዲህ ሻንጣቸውንና ልብሳቸውን ስብስብ ብታደርግና በሉ አሁን ከቤት የለቃችሁ ውጡ፣ የሚልም እንግዲህ ትእዛዝ አምታ ሻንጣቸውን እንግዲህ ጠረጴዛ ላይ ፊትለፊት ላይ እንግዲህ ወርውራላቸውን ተመልክተናል ማለት ነው። አባባም እንግዲህ ኦሪጅናሉን ወረቀት የ ቤቱን እንግዲህ ካርታና ፕላን በእጃቸው ይዘውት ይገኛሉ ማለት ነው። እናም እንግዲህ ቲና ምን ይውጣት ይሆን? ንግግሯ፣ ስርዓቷ በእነሱ ላይ ያደረገችው ነገር ገና ቤቱ በስሜ ሆኗል ብላ እንግዲህ ብዙ ነገር ከነሱ ጋር ጦርነት ፈጥራለች ማለት ነው። እናም እንግዲህ የእሷ ቤቱ ትክክለኛ በስሟ አለመዞሩን ስታቅስ ምን ይሰማትና ምንስ ይውጣት ይሆን? በጣም ነው የሚያሳዝነው። ይህ እንግዲህ አንድ ሰው ከክፋት ስራ ወደ መልካም ስራ መልካም ቢኮን ደግሞ እጅጉን በጣም ያስደስታልና ፈጣሪ እንግዲህ ከመልካም ሰዎች ይግጠመን ነው የሚባለው። ቲና በጣም ከባድ ሰው ሆና እንግዲህ የክፋቷን ጥግ እንግዲህ እያሳየቻቸው ትገኛለች። ኤደን እንግዲህ ይህን ጉዳቸውን ስትሰማ ምን ትወስን ይሆን? ካሌብም እንግዲህ ያው ባይቆርጥለትም ለቲና ያለው ነገር ነገር ግን ይህ ሁሉ ነገር አስጠልቶኛል፣ ማየት አልፈልግም፣ መውጣትና መሄድ እፈልጋለሁ ሲል ሲልም እንግዲህ ተመልክተነዋል ማለት ነው። አባባም እንግዲህ በቀላቸውን ቀስ እያሉ ቀን በቀን ቲናን እንግዲህ እያቃጠሏት ይገኛሉ ማለት ነው። እንግዲህ አሁን ላይ አጓጊው ፓርቱ ላይ ደርሰናል ማለት ነው። ቲናን ምን ይሏት ይሆን እንግዲህ ሻንጣቸውን ሰብስባ ልታሰናብታቸው ፊት ለፊታቸው ላይ እንግዲህ ሻንጣውን ወርውራ ቤት የለቃችሁ ውጡ ብላለች። እነሱስ ምላሻቸው ምን ይሆን? ውድና የተከበራችሁ አድማ የተመልካች ቤተሰብ እንግዲህ ሁላችሁም ሀሳብ አስተያየታችሁን በኮመንት አጋሩ ማለት ነው። ለቻናል ያዲስ ሲሆናችሁ ቻናሉን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ላይክ እና ሸር በማድረግ አበረታቱኝ። ቀጣይ ክፍልስ እንግዲህ ምን ይፈጠር ይሆን? ቲና ምን ይውጣት ሲሆን እውነታው ሲነገራት የሚለውን ነገር ደግሞ ለማየት ሁላችንም በጉጉት እንጠብቃለን ማለት ነው። ከኛ የሚጠበቀው እንግዲህ ቪዲዮውን ላይክ እና ሸር በማድረግ ቀጣዩን ክፍል ደግሞ በጉጉት መጠበቅ ነው ማለት ነው። እናም ውድና የተከፈራችሁ ቤተሰብ እስኪ በዚ ድራማ ላይ ምን ምን እየተማራችሁ ነው? ሁላችሁም ሀሳብ አስተያየታችሁን፣ ቲናስ ምን ተወስን ይሆን ከዚህ በኋላ እውነታውን ስታውቅ የሚለውን ነገር ምን ሲውጣት ይሆን ግምታችሁን በኮመንት አስቀምጡልን ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ክፍል እስክንገናኝ በያላችሁበት ቸር ሰንብቱ እያልኩኝ እንግዲህ እኔ እዚህ ጋር የክፍል ሰላሳ የግፈኛዋ ሚስትና የሰራተኛዋን ፍጥጫ እዚህ ጋር ተጨርሳለሁ ማለት ነው። ቀጣይም ክፍል በጉጉት እንጠብቃለን። ሁላችሁም ላይክ እና ሼር በማድረግ አበረታቱን። ውድ ቤተሰብ ባይ ባይ።